በቀደም ዕለት ወንድ ያስገባሹ መዳሜ ስትሳፈር ጎረምሳ ይዘሽ ገባሽ፣ በዚህ ምክንያት ብቻ አታድርግም ብዬ ከመዳሜ ጋር መጠላቴ በጣም ቆሽቶኛል ወላሂ። እሱ ምን መሰላችሁ እዚህ ዱባይ ውስጥ ማለት ነው፣ አንዲት ልጅ ከመዳማ ቤት አራት አመት ሰርታለች። እነዚያ ሰዎች አሜሪካን ሀገር የሚማር ወንድ ልጅ ያላቸው ማለት ነው። ከዚያም ተምሮ የመመረቂያ ጊዜው ስለደረሰ እሱን ለማስመረቅ ለሁለት ወር ያክል ወደ አሜሪካን ሀገር እንደሚያመሩ ለሰራተኞቹ ትነግራታለች። መዳሟ ቤተሰብ የላትም ምስሬ ነች ብላለች፣ ና ሰራተኝቱን እኛ ከአሜሪካን ሀገር እስከምንመለስ ድረስ ወደ ኢትዮጵያ ሄዳ እንድትቆይ ነገረቻት ትላለች ማለት ነው። ሰራተኝቱ ደግሞ እኔ ኳሁን ወደ ኢትዮጵያ መሄድ አልችልም፣ ምክንያቱም ሀገራችን ጦርነት አለ ትላታለች። እንግዲያውስ የምትፈልጊውን ነገር ላሟላልሽ፣ ና ከዚሁ ከቤት ተቀመጭ ብላ አመቻቸችላት። እነሱም ወደ አሜሪካን ሀገር ሄዱ አለች። ከዚያስ ምን ቢፈጠር ጥሩ ነው መሰላችሁ? ግን ምን እየተካሄደ ነው? ሀገር ልጆች፣ ዱባይ ዱባይ ዱባይ የሚባለው እኛ የምንኖርበት ዱባይ ነው ወይስ ሌላ ዱባይ አለ? እስኪ ነገር ትናንትና አንድ ኢትዮጵያዊ እህታችን በኢትዮጵያ በአረንጓዴ ቢጫ ቀይ ባንዲራ ህጻን ልጅ ጠቅላ መንገድ ላይ ጥላ የዱባይ ፖሊስ አግኝቶት፣ በዚያ ምክንያት በጣም ብዙ ልጆች ታፍሰው እስር ቤት ገብተዋል የሚባል ነገር ሰምቼ ነበር። ዛሬ ደግሞ ይህን ሰማ ነው አረባካችሁን ሸቅልበት የሀገሬ ልጆች፣ እኛ መለወጥ እንፈልጋለን። አረተው ሴቶች አረተው አለቄ ሴር ጋር ቆይ ምን ጉር ነው የምታመጡብን? አሰላሙ አሌይኩም ወራህመቱላ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለው አልሐምዱሊላ ምይሙ ሸቃየት ነኝ። ዛሬም በአዲስ ዶ መጥቻለሁ። አብራችሁ ይንቆዩ። ለቻናሉም አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኑ። የሀገሬ ልጆች እድሜ ይስጠን ጤና ይስጠን። ብዙ ነገር ገና እናያለን እንሰማለን። በእርግጥ አዲሱ ነገር አይደለም፣ የተለመደ በተደጋጋሚ እየሰማ ነው የኖረ ነው ነገር ነው። ግን ደግሞ እንደ አዲስ ስንሰማው ሌላ እንደ አዲስ ስለሚሆንብን ስለዚህ እኛ ስለምን ይቅርብን ብለን ዛሬም ደግሞ ከዚያም ከዚህም ቀን ጨፍጨፍ አድርገን መተናል ማለት ነው። እናንተ ብቻ ጀሯችሁን ስጡን፣ ላይክ አድርጉ እንጂ ብዙ ነገር እናሰማችኋለን። የማናመጣባችሁ ጣጣ የለም። ፈርዶባችኋል ያገር ልጆች ማለት ነው። በነገራችን ላይ የምሳ ሰዓት ስለደረሰ በጣም ቸኩያለሁ የጮህኩ ነው እዚህ እራሴ በላይ የማወራችሁና ግን ስሙኝ ትገረሙበት። አላችሁ እንዲህ ማለ እንዲህም ትላላችሁ ማለት ነው። በመጀመሪያ እንግዲህ መግቢያ ላይ የሰማችኋት መሲ የምትባለው ቲክቶከር ምን እንዳለች ሰምታችኋል። እሱም እንግዲህ የምትኖረው ዱባይ ውስጥ ነው። ብዙዎቻችሁ ታውቃት አላችሁ መሲ ትናንትና፣ አንድ ኢትዮጵያዊ እህታችን በረሀታችን አላትን በነገራችን ላይ ዱቄታም ማለት ነው። በኢትዮጵያ ባንዲራ ጠቅላ ሕፃን ልጅ መስመር ወይም መንገድ ላይ ጥላ የዱባይ ፖሊስ አገኘ ትላለች። እንግዲህ ኢትዮጵያዊ መሆኑ እንዲመሰከርላት ነው በሀገሯ ባንዲራ ጠቅላ ያስቀመጠችው። በዚያ ምክንያትም እንግዲህ ኢትዮጵያዊ መሆኑ ስለታወቀ የተጣለው ልጅ የዱባይ ፖሊስ በጣም ብዙ ልጆችን በዚያ አካባቢ ያገኛቸውን ጥቅልላ አድርጎ ፍና አድርጎ ወይም በጅምላ እንዳለ እስር ቤት እንዳስገባቸው ሰምቼ ነበር፣ ግን ቪዲዮ አልሰራሁም እንጂ ማለት ነው። እንግዲህ ሌላኛው ደግሞ እንደሰማችኋት መዳሟ ስትሳፈር ጎረምሳዋን ከቤት አስገብታ፣ ወይዘሮ መዳም ደግሞ የድብቅ ካሜራ ቤቷ ውስጥ ስለነበረ በድብቅ ካሜራ ስትከታተላት እንደነበረ ከወንድ ጋር ከመዳሟ አልጋሌ ሸሸ ገዳሚ ማለቱ አላንሳት ብሎ ባሏን ሽሻ ይዞ እንዲመጣ ያንን ወንድ አድርጋ መዳም ቤት ውስጥ መዳም በሌለችበት አማና በተሰጣት ቤት ውስጥ ሽሻ እያጨሰች ሸሸ ገዳም እያለችባት መዳሟም ደግሞ በካሜራ ስትከታተላት እንደነበረ እንግዲህ እየሰማን ነው፣ እያየን ነው። እነስ ማንጀሎ ላ እንግዲህ ምን አማራጭ አለና? ፈርዶብና አይደለም እንዲሁ የሀገር ልጆች እና ልንገራችሁማ፣ ይሄን ነገር ስሰማ የሆነ ነገር ትዝ አለኝ። እሱም ምንድነው መዳሜ ያለች ነገር ምን አለችሽ? መዳም አንቺ ወረኛ አካላችሁኝ ሰራተኛይቱ ከዚያ ቤት የሰራችው አራት ዓመት ብቻ ነው አለች ማለት ነው። አራት ዓመቷን ስትጨርስ አራት አመቷን ስትጨርስ እዚያ ቤት ሰዎቹ አሜሪካን ሀገር የሚማር ወንድ ልጅ ያላቸው ትላለች ማለት ነው። ያ ወንድ ልጃቸው ደግሞ ተምሮ ጨርሶ የመመረቂያ ጊዜው ደረሰ ትላለች መዳም። የመመረቂያ ጊዜው ከመድረሱ ትንሽ ቀደም ብለው ቤተሰቦቹ ወደ አሜሪካን ሀገር ሂደው ለምረቃን የሚያስፈልገውን ዝግጅት ለማዘጋጀት ወሰኑና ሁሉም ቤተሰብ ወደ አሜሪካን ሀገር ሊሄዱ ተዘጋጁ ትላለች መዳሟ። ከዚህ ሀገር ፋሚሊ የላትም ብላለች። በዚያም ምክንያት ሰራተኛዋን የምታስጠጋበት ሰው ስለሌላት ማድረግ የነበረባት ነገር ግዴታ ሰራተኛዋን ወደ ሀገር መላክ ነበር ትላለች። ነገር ግን ሰራተኛቱ እኔ በዚህ ሁኔታ ወደ ሀገር መሄድ አልችልም። ምንገርዝግ ነው። ምክንያቱም ጦርነት አለ ኢትዮጵያ ውስጥ ብላ ተነግራታለች። በተደጋጋሚ ሀገራችን ላይ ጦርነት እንዳለ ስትነግራት ስለነበረ መዳሟም ያ ከሆነ ታዲያ ምን ይሻላል ስትላት፣ እኔ ከዚሁ ከቤት እንድቀመጥ ከፈቀድሽልኝ እዚ ሁኜ እጠብቃችኋለሁ። ደሞዝ ባትከፍሉ ችግር የለም። ያለ ደሞዝ ብቻ ልቀመጥ እንጂ ከቤት ውስጥ ትላታለች። ምክንያቱም ልጅቷ ኩንትራት ስለሆነች ኢጃዛ ቤት የሚባል ነገር የላትም የምታውቀው ሰውም የላትም ማለት ነው። መዳሟ ምሽ ይሄን ካልሽማ ብላ የሚያስፈልጋትን ነገር አሟልታላት የጎደለች ነገር ካለም ከዱካን ጥለቢ ብላ የዱካኑን ስልክ ቁጥርና የተወሰነ ብር ሰጣት። መዳማ ከመላ ቤተሰቧ ጋር ወደ አሜሪካን ሀገር ሄደች አለች ማን መዳም። ከሄደች በኋላ ልጅቷ ግን ከአንድ ሳምንት ቆይታ በኋላ ካሜራ እንዳለ ሰራተኛዋ አታውቅም። መዳም ግን የድብቅ ካሜራ አድርጋ ተከታተላት ነበር። ከግቢው ውጭም ከግቢው ውስጥም ካሜራ ላሉ ከጀረሱ ጋር የተገናኘች ካሜራ ነበረች ብላለች፣ መዳም ማለት ነው። ከጀረሱ ጋር ስላችሁ ውጭ ለጀረስ የሚመታበት አለ አይደለ? ከሱ ጥግ ካሜራ አለች። ያ ማለት ከውጭ ቆይቶ ወደ ውስጥ የሚገባውን ሰው ራሱ በደንብ ማየት ይቻላል ማለት ነው። እንዲሁም ደግሞ ከውጭ ላይ የተገጠመችው ካሜራ ፎቅ ላይ ራሱ የሆነ ልክ እንደ ስልክ ወይም እንደ ጀረስ ያለ ነገር አለ እሱ ስታነሱት ማለት ነው ማን በር ላይ እንደቆመ ራሱ ያሳያል አለች። ያን ነገር ግን ሰራተኞቱ አታውቅም፣ ልብም ብላም አታውቀውም። መዳሟም አላስረዳቻትም ማለት ነው። ብቻ በጥቅሉ ከአንድ ሳምንት ቆይታ በኋላ ከቤቷ ሴቶች ሲመጡ ታያለች አለች። ማን መዳሟ። በካሜራ ስትከታተል ያቺ ሰራተኛ ሴት ልጆችን ሴቶችን ወደ ውስጥ አስገባለች። ከዛ በፊት ጓደኛ የለኝም ዘመድ የለኝም ያለቻትን እሷ ግን በየቀኑ ሴቶችን ታስመጣለች። ከመጡ በኋላ ግን ያው ሴቶች ናቸው፣ ይበላሉ፣ ይጠጣሉ። ሲመጡ እነሱም የሚያመጡት ነገር አለ ነው ያለችው ማለት ነው። ከዛ እንደዛ እያለ ከቀጠለ በኋላ ደግሞ ይባሳለና ጎረምሳ ሲገባ መዳማ ትመለከታለች ማለት ነው። መዳማም ጎረምሳ ሲገባ አይታ ትደነቃለች። ስደውልላት የትነች ምናምን ስትላት ተኝቻለሁ ምናምን ነገር የሚል መልስ ሰጠቻት። የት ሆነ አሜሪካን ሀገር ሆና ስደውልላት ማለት ነው። ልጅቷ ግን ተኝታ ሳይሆን ከጎረምሶ ጋር ሸሸገዳሚ እያለች ነበር አሉ ማለት ነው። ይሄን ያየች መዳም አንድ ቀን ዝም ብላ አሳለፈቻት። ያው ጎረምሳ ግን በየጊዜው በተደጋጋሚ ይመጣ ስለነበር ከዚህ በላይ ስመታገሳ ቃታይ ብላ መዳሟ ትደውልና ለፖሊስ የቤቷ ሎኬሽን ሰጥታ ሰራተኝቱ ከጎረምሶ ጋር በፖሊስ እንድትያዝ አድርጋ ፖሊስ ጣቢያ አስገባቻት። የሚል ነገር መዳሜ ነገራይ ነበር። እና እኔ ግን ስም ለማጥፋት እንደው እንጂ በዚህ ልክ ድፍረት ያላት አንዲት የኮንትራት ሰራተኛ አትኖርም። እስኪ ሴት ጓደኞቿ ልታመጣ ትችላለች፣ ግን ጎረምሳ ከየተዋወቀ እንዴት ታወቃ ነው የምታመጣ ስል ለነገሩ መታወቅማ ነው ሰው እንተዋወቃለን፣ አይደል ኮንትራት ቤት ሆነን፣ ብዬ እራሴን አሳመንኩት ማለት ነው። እና የሀገሬ ልጆች ይሄንም ልታወራኝ የቻለችው መዳሜ ስትሳፈር ብትሞት እኔን ቤት ጥላ መሄድ አትፈለግም ገብቷቸዋል። የሆነ ጊዜ የባለፈው ረመዳን እንዲሁም ቪዲዮ ሰርቼ ነበር፣ ብዙዎቻችሁ ታስታውሳላችሁ። ቪዲዮ የምንድን ነው እሷና ልጇ ለኦምራ ወደ ሳውዲ አረቢያ ሲሄዱ ሰውየው ከዚህ ነበር እና ከባባ ጋር ወደዚያኛው ቤት ሂጂ ብላኛለች ማለት ነው። ሁለት ሚስቶች ስላለው ከዚያኛው ቤት ይዞሽ ሂድ ብላኛለች። እኔ ደግሞ መሄድ አልፈልግም። ከዚያ በፊትም አቡዳቢ ምናምን እየሄዱ ሲያድሩ ከሰውየው ጋር ሂጅ አለው እያልኩ ከቤት አድር ነበር ማለት ነው። ከዚህ ለምን ሰው ቤት መሄድ ስለሚያስጠላኝ፣ ሰውየው ደግሞ አላስገድድሽም እሺ ምናምን ይልና ጥሎኝ ይሄዳል። ለእሷ ግን የምታውቀው እዚያኛው ቤት እንደሄድኩ ነው። እኔ ደግሞ አልሄድኩም ማለት ነው። ሮመዳን ላይ ለኡምራ ሂዳ ስትመለስ ማማ እኔ እኮ አልሄድኩም ከባባ ቤት ከዚህ ነው የሰነበትኩ፣ ብዬ ስላት የሌለ ጨፈረችብኝ የሌለ አበደችብኝ። አንድ ሸቃላ መዳሟ ከሌለችበት ቤት ብቻዋን የምትቀመጠው የሆነ ነገር ስትፈልግ ነው አለች። በእኔ ምክንያት ከባሏ ጋር ሁሉ ተጣልታ ብዙ ደረጃ ደርሰው ወላሂ፣ በቃ እንዲሁም ፍቺ ሁሉ ጠይቃለሁ ምናምን ብላ አንድ ሳምንት ሙሉ እሱ ከእኛ ቤት መምጣት አውቁሙ ብዙ ጣጣ ውስጥ ገብቼ ነበር በዚህ ምክንያት ማለት ነው። እኔ ግን ምንም ነገር አላደረኩም፣ ማድረግም አልፈልግም። ምክንያቱም የዚህ ሱስ ካለብኝ ለምን ከሀገሬ ገብቼ በነፃነት ፏፎቃልን አለ ሰው ቤት ተሳቅቄ አዩኝ አላዩኝ፣ ሰሙኝ አልሰሙኝ እያልኩ የማደርገው ነገርስ ምኑን ጣዕም ሊኖረው ነው? እናማ የሀገሬ ልጆችን እንደዚያ ብላይ ነበርና የእኛን ስም ለማጥፋት ያደረገችው ነገር ነው፣ ወይንም ደግሞ እኔ ለማሸማቅ ያደረገችው ነገር ነው ብዬ ነበር ያመንኩት። ለካ እውነት ነበር። እባካችሁን ተውን፣ እንሸቅልበት።